የአማራ ፋኖ ከአገዛዙ የብልጽግና ሰራዊት ጋር የሚያደርገው ውጊያም አሁንም ተባብሶ ሲቀጥል ፋኖ በተመሳሳይ ሰዓት በሁሉም ወረዳዎች ላይ ስኬታማ ያለውን ጥቃት በመፍሰም ድል መቀዳጀቱንም አስታውቋል። በዚህ ጥቃት በቻይናና በኳተር ሰልጥነው የመጡም ልዩ ኮማንዶዎች በፋኖ እስከ ወዲያኛው መሰናበታቸውም የሰማው ተጨማሪ መረጃ አለን። የደጋው መብረቅ ኮር በርካታ ያገዙ ስሬትን በመደምሰስና ከፍተኛ መኮንኖቹን ተሽከርካሪ በማድረግ ታላቅ ድል መጎናጸፉን አስታውቋል። ይህም የመረጃ ጊዜያችን ትኩረት ነው። በዝርዝር ታደምጡታላችሁ። በቆይታችን አደሩን በሸዋ ስለተካሄደው ልዩ ኦፕሬሽንና አረጋ ከበደ ክልሉን ለፋኖ ለማስረከብ ስለማሰቡ እንዲሁም ይህን እንዲያደርግ ያስገድደው ምክንያትም በስፋት አካትን ይዘመተናል በዝርዝር የምትሰሙት ይሆናል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአስቶ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፈን፣ አብራችሁን ቆዩም የአማራ ፋኖ ካገዛዙ የብልጽግና ሰራዊት ጋር የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ፋኖ በተመሳሳይ ሰዓት በሁለት ወረዳዎች ላይ ስኬታማ ያለውን ጥቃት በመሰም ድል መቀዳጀቱን አስታውቋል። በምስራቅ አማራ ቀጠና ሁለት ወረዳዎች ላይ በተመሳሳይ ሰዓት በተፈጸመ ጥቃት ከ5 በላይ የሚሆኑ የጸረ አማራው ብልጽግና ቡድን ትላይክ ወታደሮች መገደላቸውንም ሚዲያችን ለማረጋገጥ ችሏል። ሀገራት መምራት ያልቻለው ወዴድ መሩ የብልጽግና ቡድን በቻይና በኳታርና በምሬታ አሰልጥኖ ያስመጣቸው ኮማንዶዎችን ፋኖ በገቡበት እየገባ ሲያሻው በደፈጣ ሲያሻው በጨበጣም ግባት መሬታቸውንም እየፈጸመ ይገኛል። በአራቱም የአማራ ቀጠና የሚገኘው ፋኖም ድሮን እንደ እግረኛ ሰራዊት እያሰለፈው አገዛዙን እየበተነም እያፈረሰም በህዝብን ባየቀለዱም የአማራ ህዝብን ለጅምላ ፍጅት የዳረጉም የጅምላ ልቄቱን እያስፈጸሙና እየፈጸሙትን እየነቀሰ አንገታቸውን አንቆ ያፈሙዝ ፍርድ እየፈረደባቸው እንደሆነም አስታውቋል። በዚህም ከሰሞኑ ብቻ በርካታ ውድ በጀት ተፈጅቶላቸውም ከተገዙት ዘመናዊ መሳሪያዎች እስከ ልዩ ኮማንዶዎች ድረስ በአማራ ፋኖች እየወደቁም ይገኛሉ። ይህ በእንዲህ እንዳለም የደገው መብረቅ ኮር በርካታ ያገዙ ሰራዊቱን በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በማድረግ ታላቅ ድል መጎናጸፉ ተሰምቷል። ህዳር 9 ቀን 2018 ዓ.ም ምረት በመቄት ወረዳም አንሻ ክፍለ ጦር በአገዘው ጦር ላይ ታላቅ ታሪክ በመስራት ከቤት አማራም እስከ ሸዋ የተመዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ አርበኛ ቅዱስ ጋር በጋራ በመሆን በመሩ ተጋድሎ በብልጽግና ሰራዊት ላይ ታላቅ ጀብድን በመፈጸም ድልን ተቀዳጅተዋል ነው የተባሉ። በዚህ ጥቃት ያገዙ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩ ሲሆን በርካታ የብልጽግና ሰራዊቶችም ተደምስሰዋል ተብሏል። የተማረኩ ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለስ ማድረጉን የገለጸው ፋኖ ነው። በአማራ ህዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣውን የሥርዓቱን ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ማድረግ ተችሏልን ብሏል። በሌላ በኩል ከቆቦ ከተማ በቅርብ ርቀት ላይ በተደረገው ውጊያ በርካታ ወታደሮች ሙትና ቁስለኛ መደረጋቸው ሰምቷል። የሐውጃኑ ክፍለ ጦር እና ሳምነው ክፍለ ጦር አዶች በጥምረት ጮቢ በር ባደረጉት ተጋድሎም ታላቅ ድል ማስመዝገባቸው ታውቋል። ባፋ በአሜሊክዝ ምስራቅ አማራ ኮራ ሀብጃ ነው ክፍለ ጦር ና አሳምነው ክፍለ ጦር አዶች በጥምረት ህዳር 8 ቀን 2018 ዓ ምት ከቀኑ ውስጥ ጀምሮ ራ ያቆቦ ጮቢበር እና አዩም አካባቢ ባደረጉት ተጋድሎ በርካታ ያገዙ ሀይል ሙትና ጉስለኛ በማድረግ ና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድልን ተጎናጽፈዋል። ያገዘው ሰራዊት ከመሸገበት ጮቢበር ወደ አዩ መቤም እንዲሁም ሞርተርና ዞያ 3 በመያዝ ማጥቃት ያደረገ ቢሆንም የሁለቱ ክፍለ ጦር አዶች በጥምረት ባደረጉት ድንቅ መከላከል ና መልሶ ማጥቃት አመራሮች ና የቡድን መሳሪያ ተኳሾችን ጀምሮ በርካታ ያገዙ ኃይልሙትና ሙትና ቁስለኛ በማድረግ ና ወደ መጣበት ጮቢበር በመመለስ በመለስ ታላቅ ድልን ትጉን አጽፏል። ውጊያው ቀን ዘጠኝ ሰዓት ጀምሮ እስከ ምሽት ሁለት ሰዓት ከ ሰላሳ ድረስ የዘለቀ ሲሆን በርካታ ሰራዊቱ የተመታበት ጠላት በአምቡላንስና በወራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅ ና ሁለት ብስክሌት በመግጨት በሰው ህይወት ና በንብረት ላይ ጉዳት አድርሷል፣ ሲልም ህዝብ ግንኙነቱ ገልጿል። በተጋድሎ ከባድ ሽንፈት የደረሰበት አገዛዙም ህዝብ በሚበዛባቸው የመኖር አካባቢዎች ማለትም ራያ ቆቦ፣ አማያም፣ አዲስ አዲስ አለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራይ ላማጣ ኩቢ ቀረንሳና ቦታ ማርያም የተባሉ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎች በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤት ንብረት ላይም ጉዳት አድርሷል። የተባሉም በሌላ በኩል ሸዋ ላይ ትልቅ ኪሳራ የገጠሙ ያገዙ ሀይል ስርዓቱን በመክዳት የሸዋ ጠቅላይ ግዛት እዝን እየተቀላቀለ እንደሆነ ተሰማ። የሸዋ ጠቅላይ ግዛት እዝ በሁሉም ኮሮች ስር ያሉ ጠንካራ ክፍለ ጦሮች በሚያደርሱት ጠንካራ ምት የተነሳም ከሚማረከው ያገዙ መከላከያ ሰራዊት በተጨማሪ በየቀኑ አገዛዙ በመክዳት ፋኖን በርካቶች የተቀላቀሉም ይገኛሉ። በትናንትና ዕለት በይፋትና ጥሙጋ አውራጃም አንዞኪያ ወረዳ መኮየ ላይ ከመሸገው የ102ኛ አየር ወለድ ከሻለቃ አራት የቀዳም አንድ አየር ወለድ የመከላከያ አባል ከነሙሉ ትጥቁም የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የስቴጎማ ተራራ ክፍለ ጦርን መቀላቀሉም ይሰማውም። በአጠቃላይ ሶስተኛ አመቱ ሊደፍን ትንሽ ወራት የቀረው የአማራ ክልል ጦርነት ብዙዎች ከገመቱ በላይ በየአቅጣጫው ከፍተኛ ድልን እያስመዘገበም ቀጥሏል። አማራነትን በትናንቱና በዛሬው ትውልድ ውስጥ ያለው ትክክለኛ ቅብሎሽ የሚያረጋገጠ ሆኗል። ከዓመታት የበዙ ስብራቶች በኋላም ወደማይመለስ ስኬት እየገሰገሰ ያለው የአማራ ፋኖ ነው። ከአገዙ ሰራዊትና ከደጋፊዎች ጋር እያደረገ ያለው ትንቅንቅ አይነተ ብዙ ሆኖ እየተካሄደ ሲገኝ እየተመዘገበ ያለው ድልም በዚህ ልክ በብዙ ዘርፎች የሚመዘን በሁሉም አይነት ገዝፎ የተገኘ ሆኗል። የወታደራዊ ድሉም ከሌሎች ድሎች የበለጠ ጎልቶ የሚታይ ቢሆንም ሌሎች በርካታ ድሎች እንዳሉም ይነገራል። ትግሉ እነማን ጋር እንደሆነ ማወቅና በአይነቱ የተመዘገቡ ድሎች መዝግቦ በመለየት በቀጣይ ለሚጠበቀው ከእስካሁን የበለጠ ስራ ወሳኝ በመሆኑም የዛሬው ትኩረታችንም ይህን የሚመለከት ይሆናል። አብራችሁን ቆዩም። አማራ በከበቡት ጉልበተኛ ጥላቶች ላይ ያነሳው ነፍ እስካሁን እንደ ሀገር ከታዩ ተመሳሳይ ክስተቶች የተለየ ውጤት እየተመዘገበት እንደሆነም ታውቋል። ሌሎች በታሪክ የሚታወቁ ወታደራዊ ትግሎች ፋኖ በአንድ ዓመት ውስጥ ያስመዘገቡ ውጤት ለማግኘት በትንሹ ለአንድና ሁለት አስርተ ዓመታት በላይ ቆይተዋል። ይህ በብዙ አሳማኝ ምክንያቶች የተጀመረው ትግል በእድል የተገኘ ሳይሆን በቁርጠኝነት ከመታገል የመጣ መሆኑን መረዳትም ተገቢ ነው። በመሳሪያ የታገዘ ትግል ከ50 ፐርሰንት በላይ የሚሆነው የሚፈጸመው ከምላጭ መሳብ በፊትና ከአፈም ውስጥ ትንቅንቅ አስቀድሞ እንደሆነም ይነገራል። ያም በሳቤ ጠላትን በማወቅ ጠላትን በመጥላት የውጊያውን ዓላማ በማወቅ መዳረሻ ግቡን በመርዳት እውነተኛ ስሜት በመኖርና የስነ ልቦና የበላይነት በመያዝ ላይ የሚመረኮዝ ነው። የአማራ ሕዝብም ከመጀመሪያ የጠበንጃ ድምፅ በፊት እነዚህን ሁሉ ጉዳዮች አሟላ ሲሆን፣ ይህ ብቻ ሳይሆን የሚገጥመው ጠላት ግንዱ ብቻ ሳይሆን ብዙ ቅርንጫፎች ያሉት መሆኑን አውቆም የጀመረው ትግል ነው። የአማራ ሕዝብ ከሁሉም አስቀድሞ በፊት ለፊት ጠላትነት የገጠመው የብልጽግና ጽፋን ከነክፉ ስራው ለመጠበቅ ዘበኛ የሆነውን የመከላከያ ሰራዊትና በጠቅላላው የአገሪቱ ጸጥታ መዋቅር ውስጥ የሚጠቃለለውን ያገዘውን ታጣቂ ሃይል እንደሆነም የአደባባይ ሃቅ ነው። ይህ በመከላከያ ሰራዊት፣ በፌደራል ፖሊስ፣ በአካባቢ ፖሊስና ና በአካባቢ ጸጥታ ኃይልነት የተደራጀው መንግስታዊ ወንበዴ ቡድን በትጥቅ በስንቅና ና በሰው ኃይል መጠኑ ከአፍሪካ በግንባር ቀደምትነት የሚጠቀስ ሲሆን የምስራቅ አፍሪካ ሀገራትን በወታደሩ ኃይል በብዙ ጤፍ የሚበልጠው የብልጽግናው ኃይል አስከፊ ሽንፈትን ተከናንቦ፣ በአንጻሩ የአማራ ፋኖ ደግሞ በአጭር ጊዜ ውጤታማ ትግልም እያስመዘገበ ይገኛል። አገዛዙ ዛሬ ለደረሰበት የክፍለ ዘመኑ አሳፋሪ ሽንፈት ዋነኛ ምክንያቱ ደግሞ ትግሉ የቆመው እውነትና በሀቅ ላይ መሆኑን ብዙዎች አምናሉ። በእርግጥም ነው። ምክንያታዊነት የአማራ ሕዝብ አንዱ እሴት መሆኑም ይታወቃል። የአማራ ሕዝብ ቀይ መስመሩን አልፎ ለሚመጣ ጠጋበኛ ስርዓት የማይንበረከክ መሆኑን በትላንት ታሪኩም በዛሬ ትግሉም አስመስክሯል፣ እያስመሰክርም ይገኛል። የተወደዳችሁ ቤተሰቦች ከሰንሰለት ሚዲያ ለሳቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሬዲዮናችን እንዲሁም ጥቆማ እስከምንገናኝ በእያላችሁበት ያለም ጫፍ በሰላም ቆዩኝ።